ወይ እኔ ላይ ነው ሁሉ ነገር የሚደረግብኝ? እኮ ትዕግስት ያስፈልጋል አባዬ። ተያይዘው እኮ መኝታ ቤት ገቡ። በዛ ላይ ደግሞ እገለዋለሁ ምናምን ትላለች። ቆይቼን ነበር ሚስትህ አድርጌ ያዝኩት። እንትን እኮ ካላየኋላም እንጂ ማልክ፣ በጣም ገና ነው መለቀ ነገ ደግሞ ያለውን ነገር እናስተካክላለን። የቤት ባለቤት ትሆኛለሽ። አሁን እኮ ህልሜ እውን ሆነ። የምፈልገውን ነገር ሁሉ አደርጋለሁ። ምንድን ታደርጊ? አይ ማለት ስራ እንሰራለን። እሱ ጥሩ አኳያ። አሁን ለኔ ወረቀት ቀር፣ ከዚያ የፈለክበት ቦታ ሄደን ምሳ ድገላለ። ዳኒ፣ ደስታዬ ላይ ውሃ ጨምርበት። ይህ እጅ የተፈራረምኩ እያልኩ እኮ ነው። እሺ ግን አላደል። ያው ድንገት ሆኖብን፣ አሁን እንጠጣለን፣ እንሰግራለን ይቅርታ። እንዴት እንዴት ደስ እንዳለኝ ስጠጣ ስጠጣ። ከዚህም በኋላ የማንም ገረድ አይንቀኝም። እሺ፣ መብት አለኝ። ከተማ እኮ ሰክራል። ዳኒል ማስከሪ ገባኛል ወይ? ምን አግኝተሽ? ያኔ ፍቅር ሚስጥር ነው። ሰክሪ ደርስ ብቻል እኔ እኮ ነው እንግባ ቀባ አጥረሻል አዎ የምሬ ነው እንደዛ ችግር ፈጥረሻል እንኳን ደህና መጣችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የትሁትና እንዲሁም የቲና ፍጥጫ እንደቀጠለ ነው። ቲና እጅግ በጣም አደገኛ ሴራዋን ስትሰራ ሰንብታለች ማለት ነው። ይሄ ሴራ ደግሞ ግቧ ላይ እያደረሰች ይመስላል። ካሌብ በአሁኑ ሰዓት ላይ ያልታሰበው ከባድ ስህተት ሰርቶ ነበረ እጅጉን አባትየው ባይደርሱለት ነበር ከባድና የሚሆን ወንጀልን ይሰራ ነበር። ምክንያቱም ካላየው አላምንም በማለት ወደዚህ ስራ ውስጥ የገባው ካሌብ አሁን ላይ እጅግ በጣም ግራ ተጋብቷል። ፈለቁ ነኝ ብሎ ሻሻ ስሮ እንዲሁም ደግሞ አይኑ ብቻ እያየ ያለውን ነገር እነሱን የማይሰማ የማይናገር መስሎ ሲሰልላቸው ሰንብቷል። ሚስቱንና ፍቅረኛውን ፍቅረኛዋን በዚህ መካከል ላይ እያለ ነበረ እጅግ በጣም ብዙ አሳሳቢ ነገሮችን ያየ እጅጉን መቆጣጠር ስሜቱን አቅቶት ከኩሽና ቢላዋ ይዞ ነበር ሲሮጥ ያየ ነው። በክፍል 23 ላይ በክፍል 24 ላይ የተፈጠሩት እጅግ በጣም ትእይንቱ ለየት ያለ ነው ማለት ነው። ከዚህም መካከል ደግሞ ትሁት አባባን አስፈርማቸዋለች። አባባን አስፈረመቻቸው። ካሌብም ደግሞ እንግዲህ ከዛ ከሴት ቀሚስ ወጥቶ በትክክለኛ በራሱ ማንነት ወደ ቤት ሰርፕራይዝ ብሎ ተመልሷል ማለት ነው። ይህን ያደረገበት ምክንያት ትዕግስቱን በጣም ተፈታትነውታል ማለት ነው። ይሄ ማለት አሁን ላይ ካሌብ ብዙ ሽንፈቶች እየደረሱበት መሆኑን ያሳያል ማለት ነው። ዳንኤል በአሁኑ ሰዓት ላይ እጅግ በጣም አመኔታም የማያምንም የሚያምንም ነው። ሁለቱንም ነገር ነው። እንዴት ቤትን ያክል ነገር በአንድ ጊዜ እንደዚህ ፈርሞ ሊሰጡሽ ይችላሉ? እንዴት ሆኖ በማለት ተከታታይ ጥያቄዋን ሲጠይቃት ሙዴን አታጥፈው እንደዚህ ብላ ደስታ እንድታጫም እንደምንገኝ እንዳትሞክር መጠጣ ትፈልጋለሁ፣ በማለት ቲናም እንደለመደችው ወደ መጠጥ ቤት ሄዳለች ማለት ነው። ያንን መጠጥ ቤት ሄዳ እንግዲህ ሁለታቸውም ጥምብራቸው እስኪዞር ድረስ ማለት ይቻላል። በተለይ ቲና ሰክራ ወደ ቤት ተመልሳለች። ይሄ ማለት ደግሞ ሌላ ሚስጥር እንደገና ወጣች ማለት ነው። እጅጉን በጣም ነበረ። ሁላቸውንም ትዝ ለየት አለ ባል እና ወንድምን እንኳን ለየተሻታቂም እንደስኪላት ድረስ ዳኒ እጅግ በጣም ግራ ተጋባ። እጁን አቅፋ የኔ ፍቅር ባክህ አንሄድም አንተኛም እያለች ነበረ። እኔ እኮ አይደለሁም እኔ ወንድምሽ ነኝ፣ እሱኛው ነው ባልሽ በማለት ሞርሲ እየያዙም አይተናቸዋል። ይሄ ማለት ደግሞ እጅግ በጣም በና አባባ እንዲሁም ደግሞ ይቺን አይነት ሴት ነው እንደ ሚስቴ ብዬ የኖርኩት የሚለው ካሌብ ተጸጽቷል ማለት ነው። ቀጣይ እርምጃቸው ወዴት ያመራ ይሆን የሚለው በጣም ያሳስባል። አሁን ላይ አባባን በጣም እየተንከባከበቻቸው ልብሳቸውን እንኳን ሳይቀር እንዴት እንደሆነ ሸሚዛቸውን ስታስተካክልላቸው እንክብካቤ እያደረግችላቸው ትገኛለች። ይቺ ወረቀት ላይ ፊርማዋ ካረፈችላት ቤቱን ባለቤት ከሆነች አባባን እንደምታስወግዳቸው እንዲሁም ደግሞ ልጃቸውንም ደግሞ እንደምታስጨልለው እየተናገረች ነው የነበረች። እውነት ሆኖ ቴና ይሄ ሀሳቧ ከሰመረላትና ና እውነት የቤት ባለቤት የሆነች መስሏት ይሄን ነገር ልታደርገው ትችላለች ወይ ወይስ ወደ ራሷ ወደ ቀልቧ ተመልሳ የምታደርገው ነገር ስህተት መሆኑ ይገባት ይሆን? ማን ይመለሳል? እናንተስ ብላችሁ ታምናላችሁ? ዳኒ እጅግ በጣም ችግር ቢኖርበት ከኋላ እንጂ ሰው የመግደል ወይም ደግሞ ሰው የማሰቃየት የማንገላታት አላማ የለውም። የሚፈልገው ገንዘብና ገንዘብ ሕይወቱን ታሪኩን የሚቀይርለት ገንዘብ ብቻ ነው የሚፈልገው። እርግጥ ገንዘብ ቢያገኝ ዳኒ እዛ ቤት ውስጥ ለአንድ ደቂቃ ለአንድ ሰከንድ እንኳን አይቀመጥም ማለት ነው። ቴና ልገላገለ ነው ስትል እኔ ደግሞ ከሷ ልገላገል ነው ነበር ያለው። ምክንያቱም አስገድዳ አስጨንቃ የያዘችው እሱም ደግሞ የመጣበት መንገድ ገንዘብ ፈልጎ ከሷ ስለሆነ በእሷ ስር እየኖረ ይገኛል ማለት ነው። በዛም ላይ ደግሞ አሁን ላይ ቴና አይን ያወጣ ፍጥጥ ያለ ውሸቶቿ እጅግ በጣም ጉልት ብሎ ነው የሚወጡት ያሉት። ወረቀቱን እንግዲህ በዚህም በዛም ብላ አስፈርማ ጨርሳለች። ሁሉ ነገር ይዛለች። ፈለቁም ወደ ሀገሯ ተመልሳለች እንደተኛችሁ አይታችኋለች እና ተኝተዋል ብላ በምልክትም ነግራኛለች በማለት አባባ ሲነግሯት ነበረ። ለምንቻው ሳትለን ሄደች በሚለው ንግግሯ መካከል ይሄን ንግግር ጣል አድርገዋል ማለት ነው። የሚገርመው ነገር ሁላቸውም ተሰባስበው ቡናቸውን እየጠጡ ምን እያሉ ለዳንኤል ጥያቄ ያቀረበለት ስራዎችህ እንዴት ነው? እየተሳኩልህ ነው ሲለው አይ እየተሳኩልኝ አይደለም ብሎ ሲል በቃ ሹፍር እና እኔ እፈላድግልሃለሁ ስራ። ሲለው ዳንኤል ደግሞ ስራውንም እሽ ብሎ እንደ መስማማት ሲል እጅጉም በጣም ቴና ተናዳ ነበር። ምክንያቱም ዳንኤል ከአጠገቧ ለአንዲት ሰከንድ ለአንዲት ሰከንድ እንዲርቃት ከአጠገቧ ካለመፈልጓ የተነሳ እጅግ በጣም ተናዳ ብድግ ስትል ነበረ። ይሄ ማለት ደግሞ ንዴቷ ከውስጥ ይታያል። ዳንኤል ከራቃት ማለት ሌላ ሴት ላይ ሄደ ወይም ደግሞ ሌላ ቦታ ሌላ ፍቅረኛ ይዛል ብላ ነው የምታስበው። እጅግ በጣም ትልቅ ፍቅር ስላለባት ይህንን ነገር ቦታዎች ፈልጋ ስታስተካክል ትታያለች ማለት ነው። አባባ ግን በዚህ ሰዓት ላይ በስተመጨረሻ ጥቃት እንዳይደርስባቸው የፈራችሁ እንደኔ ካላችሁ እስኪ እጅ ወደ ላይ። ምክንያቱም ቲና ነገሮቿ እንዳልተሳኩላት ወይም አባባ እንዳጭበረበሯት ወይም ደግሞ አባባ የፈረሙላት ፌክ ሰነድ መሆኑን ካወቀች ጉዳት ወይም ደግሞ ሌላ ነገር መጥፎ ነገር ልታስብ ወይም ልታደርግ ትችላለች የምትሉ ካላችሁ የኔን ሐሳብ ተጋሩ ማለት ነው። ለወደፊቱ ካሌብ አይንህን ገልጠህ ማየት አለብህ፣ ዙሪያህን ቃኝ፣ ቆንጆ ሚስት ማምጣት አለብህ እያሉት ነበረ አባባ። ካሌብ ማንን ሊያይ ይችላል ብላችሁ ታስባላችሁ? ካሌብ ከሩቅ ቦታ ነው ሊያይ የሚችለው ወይስ ወደ ትሁት ሊመለከት ይችላል? እኔ ትሁትን የሚያገባት ይመስለኛል። ምክንያቱም ትሁት እጅግ በጣም ብዙ ነገሮችን የምታይ እያየች የምታልፍ ከብዙ ሞት ከብዙ ችግሮች የታደገች የታደገችው ነው። ቤተሰቡን እና ይህችን ከሚስትን በላይ አድርጎ ይይዛታል ብዬ አስባለሁ ማለት ነው። እናንተ ሀሳባችሁን ደግሞ በኮሜንት ላይ ትጽፉልኝ ዘንድ መትትና እየጠየቅኳችሁ፣ የክፍል 25 በጣም ብዙ ነገሮች ይከሰታሉ ማለት ነው። አብረን የምናየው ይሆናል። እስከዚያው መልካም ቆይታ ይሆንላችሁ።